ሰላም ለእናንተ ይሁን ለአገልጋዮች መልእክት አለኝ። መልእክቱ ምንድን ነው? እንደ አንድ ጤና ባለሙያ ለመታከም ወደኛ የሚመጡትን ሰዎች ስናይ ያጋጠማቸውንና አንዳንድ ጊዜ ከሃይማኖት አንጻር የሚደርስባቸውን ችግሮች በመረዳት ጥቂት ነገር ለማለት እፈልጋለሁ። ይህ ችግር የክስተት በሁሉም የእምነት ተቋማት ውስጥ ሊከሰት ይችላል፣ ግን እኔ ባለሁበት ጴንጤ ሃይማኖት ውስጥ ያለውን ችግር እንደ ምክር ለአገልጋዮች ጥቂት ነገር ማለት ፈልጋለሁ። አገልጋዮች እግዚአብሔር በእናንተ ተጠቅሞ ሰዎችን ይፈውሳል በእናንተ ተጠቅሞ ሰዎችን ስፈውስ እናንተ ከእናንተ የሚጠበቀው ትክክለኛውን የፈውስ አገልግሎት ማገልገል ነው። እ የፈውስ አገልግሎት ስታገለግሉ አብዛኛው ጊዜ መረጃ ስትጠይቁ አይታይ። እንዳንድ ጊዜ ሰዎች ተፈውሶ ተፈውሻለሁ ኩላሊቴን አሞኛል ተፈወስኩኝ ብሎ ሊዘሉ ሊደሰቱ ይችላሉ። ለዛ ማረጋገጫ የሚሆን ግን መጀመሪያ ያ ሰው ችግሩ አለበት ወይ የለበትም የሚለውም የሕክምና ማስረጃ ብትጠይቁ እጅግ በጣም የተሻላ ነው። ሁለተኛ ደግሞ አንድ ሰው ችግር ኖሮበት ለምሳሌ የኩላሊት ችግር ኖሮበት ከኩላሊት ህመሙ ያለምንም ሕክምና መድኃኒት ወይም ደግሞ ሕክምና መድኃኒት ወስዶም ሳይሻለው በጸሎት ከዳና ተመልሶ ምርመራ አድርጎ የዳነበትን የምርመራ ውጤት ይዞ እንዲቀርብ ብታደርጉ የተሻለ ነው። ከዚህ ያለፈ ሐኪሞች በራሳቸው እግዚአብሔርን ይፈራሉ በፈውስም ያምናሉ ብዬ ነው። ማንኛውም አንኛው የጤና ባለሙያ የታማሚን ፍላጎት ሃይማኖት የሚጫል የለም። ሰው ባመነበት መንገድ ጤናማ ሆኖ እንዲኖር ይፈልጋል። ከዛ ውጪ ግን አክሞች ማድረግ የሚገባቸውን እናንተ አልፋችሁ ትዕዛዝ የምትሰጡ ከሆነ ትክክል አይደለም። ከዚህ በፊት የተፈጠሩ ብዙ ስህተቶች አሉ። ለምሳሌ አንዳንዶች ተፈውሰሻል ተፈውሰሃል ተብያለ ብሎ መድኃኒቶቻቸውን ያቆማል። የስኳር በሽታ፣ የኤች አይ ቪ በሽታ እብን የኩላሊት ንቅለተከላ አድርጎ መድኃኒታቸውን ጥሎ ለሌላ የጤንነት ችግር የተጋለጡ እብን በሕይወቱ እንኳን ያለፉ ሰዎች አሉ። ስለዚህ አገልጋዮች የሚመክራችሁ ምክራል፣ ስታገለግሉ ፈውስን ስታገለግሉ፣ አንደኛ እናንተ የእግዚአብሔር አገልጋዮች ናችሁ እንጂ ሁሉንም ነገር ማወቅ አይጠበቅባችሁም። ታማሚው አሞኛል ካለ የህመሙን ማስረጃ ጠይቁ። አንድ ሰው የኤችአይቪ ታማሚ ሆኖ የኤችአይቪ መድኃኒቱን እየወሰደ እግዚአብሔር ፈውሶታል ካላችሁ ያ መድኃኒቱን እየወሰደ እንደተፈወሰ ማረጋገጫ ይዞ እንዲቀርብ አድርጎ። አንድ ሰው የኩላሊት ንቅለ ተከላ አድርጎ መውሰድ የሚገቡትን መድኃኒቶች እየወሰደ እያለ ተፈውሰሃል፣ ተፈውሰሻል ተብሎ መድኃኒቱን ማቋረጥ ግን ለዛ ሰው ለህይወቱ አስጊ ነው የሚሆነው። ሁለተኛ የሌላን ሰው አካል፣ የሌላን ሰው ሰውነት ከተቀበላ በኋላ አንድ ሰው ተፈውሰሃል፣ ሌላ ተአምራት አትጠብቅ። ያ የተቀበለው ኩላሊቱ ራሱ መድኃኒቱ ነው። ተፈውሰሃል በዛ መድኃኒቱ ምክንያት ካልሆነ ግን ኩላሊቱን ሳይወስድ ነው እግዚአብሔር መፈወስ የሚገባው እንጂ የሌላን ሰው ኩላሊት ወስዶ ተፈወሰሃል ተፈውስሻል ተብሎ መድኃኒቱን ካቋረጠ ይሄ የትም ሳይንስ ላይ ልረጋገጥ የሚችል አይደለም። እግዚአብሔር የሚፈውስ እንደሚፈውስ ማንም ሰው ሊያምን ይችላል። እግዚአብሔር ይፈውሳል። አጣይቅም ግን የሚፈውሰው ግን በራሱ ብቁ ሆኖ እንጂ የሌላን ሰው ኩላሊት ከወሰደ በኋላ እግዚአብሔር ፈውስሃል መድኃኒትን አቁም ማለት ተገበያ። ፈውስ ለሚፈልጉ ሰዎች ደግሞ የሚለው መልዕክት አለ። ፈውስ የሚፈልግ ሰው እውነት ነው፣ ሰላም ይፈልጋል ጤንነቱ ሰላማዊ እንደሆንለት ይፈልጋል ከህመሙ እረፍት ማግኘት ይፈልጋል በአቋራጭ ቢሆን ማንኛውም ሃይማኖት ውስጥ አለ የሃይማኖትን ነገር መፈለጉ ለመፈወስ ብዙ ጥረት የሚያደርጉ ሰዎች አሉ ግን የሱካር በሽታ እያሉ አንድ ሰው የሱካር መድኃኒት እየወሰደ እያለ ሱካሩ ጤናማ ከሆነ እንደኔ እንደኔ ያ ሰው ኦሬዲ ጤናማ ህይወቱን እየመራ ስለሆነ ፋውስ ነው። ተአምራዊ ፋውስ ካስፈልጋ ከዛ ያለፈ ግን እግዚአብሔር አሀይ መድኃኒትም ማጥቶስ ሱካሩንም አስወግድልህ ነው አጠፋልህ ነው ካለውና ከፈወሰው እጅግ በጣም መልካም ነው። ግን መድኃኒቱን ከማቆሙ በፊት መፋወሱን እርግጠኛ መሆን አለበት። ኤች አይ ቪ መድኃኒት የሚወስዱ ሰዎችም መድኃኒታቸውን አቋርጠው ተፋውሻል ያለው ብሎ መድኃኒታቸውን አቋርጦ ወደ ከፋ ደረጃ ደርሶ ህይወታቸው ያለፈም ሰዎች ነበር። እነሱም በሆኑ አንድ መድኃኒቱ ከተቋረጠ ሌላ ችግር ያስከትላል። ቫይረሱ ከመድኃኒቱ ቁጥጥር ውጭ ይሆናል። ስለዚህ ፋውሲ ከእምነት ተቋማት ለሚፈልጉ ሰዎች የሚለው ምክር ምንድን ነው? እግዚአብሔር በቂ ሪሶርስ አለው። እንደ ምሳሌ ቢወስድ የኩላሊት ንቅለ ተከላ ያደረጉ ሰዎች የኩላሊት ንቅለ ተከላ ካደረጉ በኋላ ተፈውሰሃል፣ መድኃኒቴን አቁም ወይም ደግሞ ተፈውሽ ያለው መድኃኒቴን አቁም አለው ካሉ ኮምፕሊትሊ ስተት ነው። እግዚአብሔር በቂ መለዋወጫ የሰውነት ክፍል አለው፣ በቂ ስፔር ፓርት አለው። ስለዚህ ከሌላ ሰው በወስድ ነው አይደለም ሊፈውሰን የሚችለው። በራሱ ሳንወስድ ቀድሞ መፈወስ ከቻለ ይፈውሳል፣ ደግሞ ላመኑት ሊፈውሳቸው ይችላል። ስለዚህ አገልጋዮች በዚህ ነገር ላይ ፈውስ አገልግሎት ላይ በተለይ በፈውስ አገልግሎት ላይ የሚታገለግሉ አገልጋዮች ጥንቃቄ አድርጉ አንድ ሰው ጎኑ ስላመመው የኩላሊት ችግር አለብኝ ከኩላሊት ችግር ተፈውሻለሁ ብሎ መዝለል የለበትም። የኩላሊት ችግር መኖሩን አለመኖሩን ማረጋገጫ ያስፈልጋል ከዛ በኋላ ተጸልዮለት ከዳና በኋላ እግዚአብሔር እንዳዳነው ማረጋገጫ ተመልሶ ተመርምሮ ማምጣት አለበት ሌላ ሌላ አይነት በሽታ በዚሁ መልኩ ካልሆና ግን የምናያቸው እና ነገሮች አገልግሎታችሁን እንድንጠራጠር እነዚህ አገልጋዮች ውሸተኛሞች ናቸው ሰዎችን እንደዚህ ያደረጉ እንዳትባሉ ራሳችሁን ስባል ጥንቃቄ አለው። ተባረኩ።